ይደውሉልን። ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ደግሞ ይዤላቸው የመጣሁት እንደተለመደው የአማርኛ ቃላት ምስረታ ይሆናል። ቃሎችን እንዴት እናነባለን፣ አንደኛው ፊደል ከአንደኛው ፊደል በቀላሉ አማርኛ እንዴት አድርገን ማንበብ እና መለማመድ እንችላለን የሚለው አብራችሁ የተከታተሉ ይህንን ቪዲዮ ተከታትላችሁ ጨረሳችሁ የአማርኛ የቃላት የማንበብ ኬላቸው በአንድ ስቴፕ ወይም በአንድ ደረጃ ከፍ ይልላችኋል ማለት ነው። ስለዚህ ወደ መጀመሪያው ትምህርታችን ስነድ ይችማነች በነች በ ከዘች ለችጠ አንድ ላይ ምን ይላሉ? በለጠ በለጠ በለጠ ይላል። እሺ በመቀጠል እነዚህ እስኪ አንብባቸው። የመጀመሪያዋ ለ ከዛ ቀ ከዛ መ፣ አንድ ላይ ለቀመ፣ ለቀመ፣ ለቀመ። እሺ ይቺ ማነች? ደ ከዛ ይቺ ረ ይቺ ማነች? ጃ አንድ ላይ ደ ረ ጃ፣ ደረጃ፣ ደረጃ ብለን እናነባዋለን ማለት ነው። ከዛ በመቀጠል ከዚህ ጋር የሚታዩዋቸው ደግሞ የመጀመሪያው ማነች ሰ፣ ነች ከዛ ሁለተኛው ብ፣ ይቺ ለ፣ አንድ ላይ ምን ይላ? ሰብለ ሰብለ ሰብለ ብለን እናነባዋለን ማለት ሰብለ። እሺ በመቀጠል ይቺ ማነች? ስ፣ ከዛ ል፣ ይቺ ክ፣ አንድ ላይ ስ፣ ል፣ ክ፣ ስልክ ብለን እናነባዋለን። ስልክ ስልክ። እሺ፣ ይቺ ማነች? ቶ ከዛ ማ ከዛ ስ አንድ ላይ ቶ ማ ስ ቶማስ፣ ቶማስ። እሺ፣ ያው ከዛ ይቺ ማነች? የመጀመሪያዋ ዛ ይቺ ማነች? ሬ አንድ ላይ ምን ይሆናል? ዛ ሬ ዛሬ፣ ዛሬ። እሺ ይችኛዋ ማነች? ይቺ ቃ ነች ከዛ ይቺ ን ን አንድ ላይ ቃ ን ቃ ን ይሆናል ማለት ነው። በመቀጠል ይች ማነች? አ አይኑ አ ማለት የዜሮ አ አራተኛው አ ከዛ ሁለተኛ ላይ ይ ከዛ ይቺ ን አንድ ላይ ምን ይላል? አይን አይን አይን እንደ እናነባለን ማለት ነው። እሺ ይቺ ማን ነች? ደ ከዛ ይቺ ስ ይቺ ታ አንድ ላይ ደ ስ ታ ሲ ደ ስ ታ ደ ስ ታ ብለን እናነባዋለን ደስታ። እሺ በመቀጠል ይች ማነች? ባ ከዛ ይቺ ን ይቺ ክ ባንክ ባንክ ባንክ ብለን እናነባዋለን። እሺ ከዚህ በመቀጠል ይች ማነች? ፏ

ወረደ ወረደ ብለን እናነባለን ማለት እሺ። እቺ ማነች? ሞ ከዛ ተ ከዛ እቺ ር፣ አንድ ላይ ሞ ተ ር፣ ሞተር። ሞተር ብለን እናነባዋለን ሞተር። እሺ፣ ከዚህ በመቀጠል ደግሞ እቺ ማነች? ሰ ከዛ እቺ ጠ፣ አንድ ላይ ሰጠ፣ ሰጠ እሺ ይቺ ማነች? ሰ ከዛ ይቺ ብ ይቺ ለ አንድ ላይ ሰብለ፣ ሰብለ፣ ሰብለ እሺ ይቺ ማነች? ሎ ከዛ ይቺ ሚ ይቺ ሚ ነች አንድ ላይ ሎ ሚ ሎ ሚ ሎ ሚ ሎ ሚ እሺ በመቀጠል ይች ማነች ቤ ይቺ ት ት ቤ ት ቤት። እሺ ይቺ ማለት ት ከዛ ዝ ይቺ ታ አንድ ላይ ምን ይሆናል? ት ዝታ ትዝታ ትዝታ ይሆናል። እሺ ይቺ ለ ከዛ ቀ ከዛ መ አንድ ላይ ለ መ ለቀመ፣ ለቀመ። እሺ፣ በመቀጠል ይች ማነች? ገ ነ ቺ ት አንድ ላይ ገነ ገነት፣ ገነት ብለን አነባዋለን ማለት ነው ገነት። እሺ፣ ይቺ ማነች? ሰ ከዛ ከዛ ረ ሲያን ቡል ሰመረ ብለችው ታነባላችሁ፣ ሰመረ እሺ እቺ ን ከዛቺ ስ እቺ ር አንድ ላይ ን ስ ር ንስር ንስር ንስር። እሺ እቺ ማነች? ዘ ከዛ ነ እቺ በ አንድ ላይ ዘ ነ በ ዘነበ

ይቺ ስ ይቺ ማነች? ፋ አንድ ላይ ተስፋ ተስፋ ተስፋ። እሺ ይቺ ማነች? ም ከዛ ይቺ ን ይቺ ጭ አንድ ላይ ምንንጭ ምንጭ ምንጭ እንላለን ማለት መንጭ። እሺ ይቺኛ ሰ ከዛ ነ ከዛ ይቺ ቀ አንድ ላይ ሰነቀ፣ ሰነቀ፣ ሰነቀ። እሺ ይቺ ማነች ዳ፣ ከዚህኛዋ ኛ፣ አንድ ላይ ዳኛ፣ ዳኛ፣ ዳኛ፣ ዳኛ። እሺ ይቺ ማነች ከ፣ ከዛ ፋ፣ ይቺ ለ፣ አንድ ላይ ከፋለ፣ ከፋለ፣ ከፋለ። እቺ ማነች ሳ እቺ ጥ እቺ ን አንድ ላይ ሳጥን ሳጥን ሳጥን ሳጥን እሺ እቺ ማነች ለ ከዛ እቺኛዋ መ እቺ በ አንድ ላይ ለመደ ለመደ እንላለን ማለት ነው ለመደ እሺ እቺኛዋ በ ከዛ ረ ከዛ ታ በረ በረታ በረታ በረታ። እሺ እነዚህ ከ ከዛ ረ ከዛ መ ከረመ ከረመ ከረመ። እሺ ይቺ ማነች? ከ ከዛ ረ ከዛ በ አንድ ላይ ቀረበ ቀረበ። ይቺ አ ይችኛዋ ገ ይቺ ኘ አንድ ላይ አገኘ፣ አገኘ፣ አገኘ። እሺ፣ እቺ ማነች? ፈ ከዛ ረ ከዛ ደ አንድ ላይ ፈረደ፣ ፈረደ፣ ፈረደ። እሺ፣ እቺ ማነች? ጎ ከዚች ጆ አንድ ላይ ጎጆ፣ ጎጆ፣ ጎጆ፣ ጎ እሺ፣ እቺ ማነች? ጣ ነች ከዚች ጣ ጠጣ ጠጣ። እሺ ይችህ ማነች? ጨ ከዘችህ ዋ ይችህ ታ አንድ ላይ ጨዋታ ጨዋታ ጨዋታ። እሺ ይችህ ማነች? ላ ተዛጲ ከዘችህ ስ አንድ ላይ ላጲስ ላጲስ ላጲስ። እቺኛዋ ማነች? ጸ ከዛ ሎ ከዛ ት አንድ ላይ ጸሎት ጸሎት ጸሎት ጸሎት። እሺ እቺኛዋ እቺ ማነች? ጸ ከዛ ደ ከዛ ይ አንድ ላይ ጸደይ ጸደይ ጸደይ ጸደይ ብለን እናነባዋለን። እሺ ገ ከዛ ረ ከዛ ፈ አንድ ላይ ገረፈ ገረፈ ገረፈ። እቺ ፓ እቺ ስ እቺ ታ ፓስታ ፓስታ ፓስታ እንለዋለን ማለት ነው። እሺ በመቀጠል ይች ማነች? ጴ ከዛ ይቺ ዛ አንድ ላይ ጴ ዛ ጴ ዛ ጴ ዛ ጨ ከዘች ረ ከዘች ቃ አንድ ላይ ጨረቃ ጨረቃ። ይቺ ጳ ከዘች ጳ ይቺ ስ አንድ ላይ የምን ይሆናል? ጸዳል ጸዳ ል ጸዳ። እሺ፣ ይቺ ማነች? ነ ከዘች ጻ አንድ ላይ ነፃ፣ ነፃ፣ ነፃ ብለን እናነባለን ማለት እንደዚህ። እሺ፣ ይቺኛ ማነች? ፊ ከዘች ኛ አንድ ላይ ፊኛ፣ ፊኛ፣ ፊኛ። እሺ፣ ይቺ ማነች? ሆ ከዘች ሊ ይቺ ስ

ይቺ ማነች? ጳ ይቺ ጉ ይቺ ሜ አንድ ላይ ጳ ጉ ሜ ጳ ጉ ሜ ጳ ጉ ሜ ጳ ጉ ሜ። እሺ ይቺ ማን ነች? ጸ ከዛ ለ ከዛ የ አንድ ላይ ጸለየ ጸለየ ጸለየ ይቺ ማነች ጽ፣ ከዛ ዮ ይቺ እነ ጽዮ ጽዮን ለእናነባለን ማለት ነው። ዘን ይቺኛ ይቺኛውን አብዛኛችሁ ታውቋታላችሁ። ፊ ከዛ ይቺ ለ ይቺ ም አንድ ላይ ፊልም። ያው ፊልም ማያየ ኖሩን ብዙውን ጊዜ ይሄ ነው ፊልም። እሺ ተቀጣይ ስንል ይቺ ማነች ፓ፣ ይቺ ፓ፣ ይቺ ያ አንድ ላይ ምን ይሆናል? ፓፓያ ፓፓያ ፓፓያ ይሆናል ማለት ነው። እሺ እቺ ማነች ጥ ከዛቺ በ እቺ ታ አንድ ላይ ጥበቃ በቃ ጥበቃ በቃ ጥ በቃ ብለን እናነባለን። እቺ ጭ ነች ጭ እቺኛ ስ አንድ ላይ ጭ ጭስ ጭስ ጭስ ህ ከዛ ይችኛ ል እቺ ም አንድ ላይ ህ ከዛ ይች ል እች ም አንድ ላይ ምን ይሆናል? ህልም። ይች ጌ እቺ ጽ አንድ ላይ ገ ጽ ገዝ ገጽ ነሺ በመቀጠል ይች ማነች ጾ ከዛ እቺ ም አንድ ላይ ጾ ም ጾ ጾም ይሆናል ማለት ነው ጾም እሺ ይቺ ማነች ፎ ከዛ እቺኛዋ ቶ ዮ ፎ እቺ ቶ አንድ ላይ ፎ ቶ ፎ ቶ ብለን እናነባለን እቺ ማነች ፕ ከዛ ሪ እቺ ም አንድ ላይ ፕሪ ም ፕሪም ፕሪም ፕሪም ብለን እናነባዋለን። ማለት ፕሪም። እሺ እንደዚህ እያደረጋችሁ መጀመሪያ ፊደሎቹን መለየት እያንዳንዳቸውን ፊደል አንድ ቃል ስታነቡ እያንዳንዳቸውን ፊደል ልታውቋቸው ይገባል። መጀመሪያ ፊደሉን ትለያላችሁ፣ ከዛ ደግሞ ትጠሩታላችሁ። ከጠራችሁት በኋላ ደግሞ አንድ ዘይት ፈጠን አድርጎ አጋጥሞ ለማንበብ መሞከር። የመጀመሪያው ግን ምን ነው የሚሆነው? ፊደል መለየት ነው የሚሆነው፣ ፊደል መለየት። ፊደል ከለያችሁ በኋላ መጀመሪያ ላይ ዝግ ብላችሁ ታነባላችሁ፣ ከዛ አንድ ላይ አያይዛችሁ ስትጠሩት እራሱ ቃሉ ይመጣላችኋል ማለት ነው። እንደዚህ እያደረጋችሁ አማርኛ ፊደል አውቃችሁ ካወቃችሁ በኋላ ምንባብ ላይ ገብታችሁ ትንሽ ያስቸግራችሁ። በዚህ መንገድ ከሄዳችሁ በአጭር ጊዜ ብቁ አንባቢ ጻፊ መሆን ትችላላችሁ ማለት ነው። ለአማርኛ በዚህ መንገድ ከሄዳችሁ በጣም ቀላል ነው። በአጭር ጊዜ መልመድ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ ማህበራዊ ሚዲያ ደውሉልን፣ ሀሎ በሉን። አማርኛ ፈልጋችሁ፣ እንግሊዘኛ ፈልጋችሁ፣ ሂሳብ ፈልጋችሁ የምትጀምሩት የምትፈልጉትን ትምህርት በአጭር ጊዜ ብቁ እንድትሆኑ እናደርጋለን ማለት ነው። አማርኛ በተለይ አማርኛ ሁሉንም ቢሆን አማርኛን በአጭር ጊዜ እንድታጠናቅቁ፣ በደንብ እንድታነቡ፣ እንድትጽፉ እናስችላችኋለን። ለዛሬ የነበረን ትምህርት ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሳንቆይታ እያልኳችሁ ተሰናብጠነ።